ነው። እንዴት ነው ምሕረትና እውነት ሊገናኘው የሚችል የሚለውን ነገር እስቲ ብታብራራለን። ሁልጊዜ ትኩረታችን ኢየሱስ ነው። ቤተሰቦች ዛሬ መንገድ ላይ አንድ ሰውን አቁመን ምንጠይቀው ነገር አሉ። ሁላችሁም አብራችሁ ከኔ ጋር ነው። አባ አባ፣ ዛሬ ካሜራ እዛ ጋ የተቀረጸ ነው። አንድ ነገር ልጠይቅ ነው። መጽሐፍ ሲናገር መዝሙር 85 10 ላይ እንደዚህ ይላል ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል እና ይሄንን ነገር እንዴት ነው እንዴት ነው ምሕረትና እውነት ሊገናኙ የሚችል የሚለውን ነገር እስቲ ብታብራራልን። ስለጠየከኝ በጣም ደስ ብሎኛል። እንግዲህ ማዝሙረኛው ሲናገር ዳዊት ነው ይህን የተናገረው። በእርግጠኝነት እዚህ ቦታ ላይ ያለው ሁለቱም የእግዚአብሔር ባህሪያቶች ናቸው። እግዚአብሔር በባህሪው መሐሪ ነው። እግዚአብሔር በባህሪው ደግሞ ጻድቅ ነው። እና ጽድቅና ምሕረት ሲገነኙ በጣም ይገርማል። እግዚአብሔር ፈጽሞ የሚወዳው ሰው ልጅና እግዚአብሔር ፈጽሞ የሚጠላው ኃጢአት አንድ ላይ ተገነኙ። ሰው ልጅ ኃጢአትን በሠራ ጊዜ ከእግዚአብሔር ነው የተለየው ስለዚህ በእግዚአብሔር ባህሪ ውስጥ ማለት ይሄ ዲቫይን ቻሌንጅ ተፈጠረ፣ በእግዚአብሔር ባህሪ ውስጥ ማለት ነው። ስለዚህ እግዚአብሔር ለዲቫይን ቻሌንጅ ዲቫይን ሶሉሽን ነው ያዘጋጀው፣ ለመለኮታዊ ግጭት መለኮታዊ መፍትሄ ነው ያዘጋጀው። ያ ምንድነው? እግዚአብሔር ፈጽሞ ኃጢያትን ስለምጠላ ልጁን ኃጢያት አደረገ። ኃጢያተኛ አይደለም ያደረገው፣ ኃጢያትን አደረገው። ስለዚህ እግዚአብሔር ኃጢያት ደግሞ የኃጢያት ደሞዝ ሞት ነው፣ እግዚአብሔር አንድያ ልጅን አሳልፎ ለሞት ሰጠ። ኢየሱስ ክርስቶስ ኃጢአት ሲሆን የሰው ልጅን ኃጢአት ሁሉ ተሸክሞ ኃጢአትን ተሸክሞ ሞተ። ያ ሲሆን የእግዚአብሔር ቁጣ በልጁ ላይ አረፈ። እግዚአብሔር ተቆጣ። እዛው ጋር አንድ ነገር ሆነ። አሁን ደግሞ እግዚአብሔር ፈጽመው የወደው ሰው ልጅ እግዚአብሔር በልጁ ላይ ኃጢአት ላይ ስፈርት ለሰው ልጅ ደግሞ መሄደትን አደረገለት እግዚአብሔር። ስለዚህ ምንድን ነው የሆነው? የእግዚአብሔር ቁጣ በልጁ ላይ አረፈ። እግዚአብሔር ጻድቅ እንደሆነ ታየ። እግዚአብሔር ሰው ልጅን ወደደ፣ ማሬም እንደሆነ ተገለጠ። ስለዚህ እግዚአብሔር ምንድነው ያደረገው? ለመለኮታዊ ቻሌንጅ መለኮታዊ መፍትሔን ያዘጋጀው። ያም የሆነው ኢየሱስ ተፈጸመ ሲል ነው። አየ ኢየሱስ በመስቀል ላይ ስሞት ለኃጢአተኛ ምሕረት ተደረገለት። ልጁ ደግሞ ሞተ። ስለዚህ ልጁ የሞተ ሞት የእኛን ሞት ነው። ስለዚህ ሰው ልጅን እግዚአብሔር ከራሱ ጋር ለማስታረቅ አንድያ ልጅን ገደለ። ልጁ ሞት ለልጁ ሞትን ለእኛ ደግሞ ህይወትን ሰጠ። ስለዚህ ይህ ነው የሆነው ምሕረትና እውነት ተገነኙ ኢየሱስ ጌታ ነው። ይሄ የሆነው ደግሞ በራስ ቅል ላይ ኢየሱስ ተፈጸመ ሲል ነው። ኢየሱስ ይባረክ፣ እግዚአብሔር ይባርክ። በጣም እንወዳለን እላችኋለሁ። አሁንም ምሕረትና እውነት ተገናኙ።